በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሜን። በክርስቶስ ክርስቲያን ቦሎ ቱል መንፈስ ቅዱስ መንፈስ ናቸው የእመቤታችን የቅድስት ድንግል ማርያም ያስራቴ ቃል ኪዳን ልጆች የደንግናግል የቅዱሳን መላእክት የጻድቃን ሰማዕታት፣ የደናግል የቅዱሳን ሐዋርያት መወዳጆች በወደደ ማፈቀደ በጌታችን በመድኃኒታችን ኢየሱስ ክርስቶስ ፍጹም ሰላም እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን አመሻችሁ። አሜን እግዚአብሔር አምላክ በቸርነቱ በምረቱ ጠብቀው እዚህ ሰዓት እዚህ ጊዜ ያደረሰን አባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። ጌታችን እንደወደደ እንደፈቀደልን የመጋቢት 15 ቀን የስንክሳር ማንበብ እንጀምራለን። አንድ አምላክ በሚሆን በአቦሎ መንፈስ ቅዱስ ስም፣ መጋቢት 15 በዚች ቀን የከበረች ተጋዳይ መነኩሲት ሣራ አረፈች። ይችም ቅድስት ከላይኛው ግብፅ ናት። ወላጆቿ የክብር ባለቤት ክርስቶስን የሚያመልኩ ክርስቲያኖች ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጅ ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትም ሁሉ አስተማሯት። ደግሞም ጽፈትን አስተማሯት። ሁልጊዜም የቤተ ክርስቲያን መጻሕፍትን ታነባለች፣ ይልቁንም የምንኩሳት ዜና ታነብ ነበረ። መጻሕፍትም ካዘው ትራ ስለምታነብ የምት የምንኩስና ልብስም ለመልበስ ፈለገች። በላኛው ግብፅ ከሚገኙ ገዳማት ገዳሙ ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትም ደናግልን እያገለገለች ኖረች። ከዛ በኋላ የምንኩስና ልብስ ለበሰች። ሰይጣን ድል እስከ አደረገችው ድረስ ሰይጣን የሚያመጣው ስጋ ስጋዊ ፍትወትን እየታገለች 13 ዓመት ሆነች። ንጽህናን ከመውደዷ ጽናት የተሸፈነ ጊዜ በቲቤት ጥላት ወዶ በቤት መዛነቢያ ልስጸል ቆማ ሳለች ተገልጦ ሳራ ሆይ ሰይጣን ድል አደገሸዋል። ደስ ይበልሽ አላት። እርሷን መልሳ እኔ ደካማ ሴት ነኝ፣ ክብር ባለቤት ከጌታ የኢየሱስ ክርስቶስ በቀልር በቀልራ ላበረው አድራጊ ላበረው አልችንም፣ አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸው ነበር። እንዲህም ትላቸዋለች፤ ከቀን ብዛት ጠላት እንዳያስተኝ እኔ እንደምሞት አስቀድሜ አሳስብ እግሬን ከአንዱ መውጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ስለ ሰው ረራ የማድረግ ተሻለው ነበር። ይህ በሚያደርግ ጊዜ የኋላ ኋላ በእግዚአብሔር ፍቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍት ውስጥ የተጻፈ ሌሎች ብዙ ቃላቶችም ተናገረች። ታላቅ ተጋድሎንም እየተጋደለች ባላቷም። በባህር ዳርቻ ሆኖ በአቷም በባህር ዳርቻ ሆኖ ሰባት አመት ኖረች። በአንዲት ቀንም እንኳ ከሰው አንዱም ከአላያትም፣ እርሷ ግን ሁሉ እንታይ ነበረ። ሸምግላ እስከ ሰማንያ አመት በደረሰች ጊዜ ከዚህ ዓለም የህይወት መሳሪያ ተፈትታ የዘላለም ተድላ ደስታ ወደሚሄድ ይገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለም ይኖር አሜን። በዚችም ቀን ዳግመኛ ቅድስት አስትራጦኒቃ እጮኛ የቅዱስ ሰለፍኮስ በሰማዕትነት አረፈ። የዚህም ቅዱስ ዜና ክርስቲያን እንደሆነ ከሃዲው ንጉሥ በሰማ ጊዜ አመቶት ዘንድ አዘዘ። ወደ እርሱም ሲቀርብ አስጠራጦኒቃ እጮኛ ሰለፍኮስ የተባለ አንት ነህ ያለው። አሁን እኛ ለዳግመኛ ማንን ታመልካለህ? አለው እርሱም እኔ ክብር ባለቤት የሆነ ጌታ ኢየሱስ ክርስቶስ አመልካለሁ ብሎ መለሰ። ንጉሡም መርዝ ያላቸው ባቦች ወዳሉበት እንዲጨምሩት አዘዘ። እግዚአብሔርም አዳነው። ከዚያ በኋላ ራሱን በሰይፍ እንዲቆርጡት አዞ ቆርጠው በመንግሥተ ሰማያት የሰማዕትነት አክሊል ተቀበለ። በረከቱ ቀኛ ጋር ለዘላለም ትኑር፣ አሜን። በዚችም ቀን ደግሞ ህናብ ከሚባለ አገር የሰማዕቱ የከበረ የአባ ሕልያኖስ ያኖስ፣ የሰማዕቱ ፍልዮስ

ከግዕዝ ወደ አማርኛ የተረጎመውን ቃልን ለባውን በርጋታ መስና በተመስጦ ለኛ ያዳምጠው በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረ ኢየሱስ ክርስቶስ በአንድነት ይማረን ለዘላለም አሜን።